ጠቅላይ ሚኒስትር ዐቢይ አሕመድ በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያና ምላሽ ከሰጡባቸው ጉዳዮች የኢኮኖሚው ያለፉት ስምንት ወራት አፈጻጸም ይገኝበታል። በተያዘው በጀት ዓመት ስምንት ወራት ከውጭ ንግድ የተገኘው 4 ነጥብ 5 ቢሊዮን ዶላር ገቢ በኢትዮጵያ ታሪክ ከፍተኛው መሆኑንም ጠቅላይ ሚኒስትር ዐቢይ አሕመድ በማብራሪያቸው አንስተዋል። ከኤክስፖርት አንጻር ባለፉት ስምንት ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም አመት ስምንት ወር ሳይሆን ከየትኛውም አመት የአንድ አመት ሙሉ ኤክስፖርት ይበልጣል። አራት ነጥብ አምስት ቢሊዮን ዶላር ኤክስፖርት አድርጋለች። ከአምናውም ከአቻ አምናውም ከዛሬ አስር ዓመቱም ከዛሬ አምሳ ዓመቱም ጋር አይወዳደርም። ከሁሉም የበለጠ ኤክስፖርት በስምንት ወር አድርገናል። የበለጠ ማለት ግን በስምንት ወር አይደለም በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት ስምንት ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት አራት ወራት ይህንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። ይሄም በአስር ዓመት እቅዳችን ካስቀመጥነው አምቢሽስ ከተባለው እቅድ ጋር የተቀራረበ አፈጻጸም ነው። ያ እቅድ ትክክለኛ እንደነበረ የሚያመላክት ነው። በዚሁ ማስቀጠል ከቻል የኢትዮጵያን ብልጽግና የምናይበት ዘመን ቅርብ እንደሆነ ያመላክታል። ከተሟላ ማክሮ ኢኮኖሚ ማሻሻያው ትግበራ ወዲህ የ3 ነጥብ 5 ቢሊዮን ዶላር የዕዳ ሽግሽግ መገኘቱንም ጠቅላይ ሚኒስትር ዐቢይ አሕመድ አንስተዋል። ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 35 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን አምስት ስድስት ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ ሦስት ነጥብ አምስት ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በእዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የእዳ ሰረዛ መደረግ አለበት፣ አላግባብ የሆኑ እዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። ያለፉት ስምንት ወራት የተለያዩ ሴክተሮች አፈጻጸም እንደሚያሳየውም ኢኮኖሚው የታቀደውን የስምንት ነጥብ አራት በመቶና ከዚያም በላይ እድገት እንደሚያስመዘግብ ያመለክታልም ብለዋል። ባለፉት ስምንት ወራት የነበሩ የኢኮኖሚ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል። ያለፉት ስምንት ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና፣ በኢህአደግ፣ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል። የሀገሪቱ የውጭ ምንዛሪ ክምችት በ2011 ዓ.ም ከነበረበት በእጥፍ ማደጉንም ጠቅላይ ሚኒስትሩ በማብራሪያቸው ገልጸዋል።